አይ እኔ እንደዚህ አይነት ቀሚሶች እኮ አለብስ እንዴ? ለምን በጣም ያጥራሉ። ኮሮታ ብዬ ብዬ ራቆት የሚልት እሺ በቃ ሱሪዎችም አሉ። ይህን ሱሪ ሞከር። ሰላም እንዴት ናችሁ? የነጁ ሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ አንድ መቶ ሰላሳ ሶስት እንዲሽላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን የቆዩ ሮት የሮማንን የህይወት ታሪክ ከሰማች በኋላ በጣም ተቀይራለች። እስከ ዛሬ ላጠፋሁትም ለበደልኩሽ ቅርታ ብላታለች። አሁን በደንብ ነው የምንከባከብሽም ብላ በተግባር ጀምራለች። ዛሬ ደግሞ ልብሶቿን ሁሉ ሰብስባ አንጥታለች። ሮሚ ይሄ ልብስ ሁሉ ያንቺ ነው ልበሺ፣ ትላታለች። ሮሚ ደግሞ እኔ የኖርኩበት እንደዚህ አይፈቅድም የኖርኩበት ማህበረሰብ እኔ አጭር ቀሚስ አለብስም ሱሪም ደግሞ ለብሽ አላቅም ትላታለች። እንዴ ምን ሆነሽ ነው ሮሚ እያለቻት ነው ሩት አሹም፣ ድንገት መቶ ትነግረዋለች። አይ ሮሚ እንደዚህ እንዳትለብሽ ምንድን ነው እንደዚህ መላላጥ፣ እንደዚህ ምንድን ነው መቅበጥ ይላል አሹ? እንዴ አላምርባትም? እንዴ አንተ ደግሞ ምን ሆና ነው ፊትህ የሚቀያየረው? ትለዋለች በቃ ፊትህ ከተቀያየረ ይግባሽ ይላታል። ሮታን እና ሮሚ አምሮባት ማየት አትፈልግምም እያለች ታሾፍበታለች። ዴቭ ደግሞ ከአዴጋ ተጣልቷል፣ ቲናና ቤዛ በሰሩት ሴራ ከዚህ በፊት ከባርኮት ጋር ግንኙነት የለኝም ብለሽ ነበረ አሁን ያው የተላከውን አበባ አገኘው። ደብዳቤም አለው። ምንድን ነው? ለምን ትደብቅኛለሽ? ለምን ታዋሽኛለሽም? ይላታል። እኔ እውነት ተናገርኩ፣ ምንም አይነት ግንኙነት የለም፣ ማመን ያለ ማመን የራስ ጉዳይ ነው በማለት ትታው ትሄዳለች። እነ ለሊም ጋር ሄዳ የሆነውን የተፈጠረውን ትነግራታለች። ሌሊዬ እኔ በጣም ሰልችቶኛል፣ በቃ ሁሌ ስንገናኝ የሆነ ምክንያት የሆነ እኔና እሱን የሚያጣላን ሺ ምክንያት አለ ትላለች። አንቺ ጠንካራ ሴት ነሽ ተረጋጊም ትላታለች ጓደኛዋ። የእነ በረከትናትም ተኝታ በስመመን ህልም ውስጥ ናት። ቅምጥል እናቴን አንቺ ነሽ የገደልሻት እና ደግሞ አባቴን እስገለሹ እንደው ምን አሳወቀኝ? ትላታለች። እሷም በቅዠት በሕልም ውስጥ ሆና ትባትታለች። ለሊም ድንገት ታያትና እንዴ፣ ማዘሯዋ ምን ሆነሻል? በማለት ትጣራታለች። እንዴ እዚህ ነው እንዲ ያለሁት ቅምጥል ጋር ያለው መስሎኝ፣ ትላታለች። ምን ተፈጥሮ ነው ስትላትም የሆነ ሕልም ውስጥ ነበርኩ ትላታለች። በቃ አይዞች ተረጋጊ ማጽሯ ነይ ወደ ቀመጥልጋ እንሂድ ትላታለች። በረከትም በመንገድ ላይ ሲያልፍ ዴቭን ያገኘዋል። እንዲህ ምንሆና ነው እዚህ ቁጭ አልከው? በማለትም ይጠይቀዋል። የምረዳህም ካለ ይለዋል። የተፈጠረውን ሁሉ ይነግረዋል። ታዲያ እኮ ይሄ ቀላል መንገድ ነው። አደይን ግን ከፍቷት ማየት አልፈልግም። አሁን ስትሄድ አግኝቻት ነበረ ጥሩ ሁኔታ ላይ እንዳላደላችሁ ከፊታችሁ መገመት አይከብደኝም ይለዋል። እና ምንድን ነው ምክንያቱም ይላል ዴቭ። የባርኮትን ስልክ ቁጥር ስጠኝና ደውዬ እሱ ነው አበባውን የላከው አይደለም የሚለውን ልጠይቅ በማለት ወደ ባርኮት ደውሎ ይጠይቃል። ባርኮትም እሱ እንዳላከው ይነግረዋል። አደይን እንዴት ነው ይቅርታ መጠየቅ የሚችለው ታዲያ ይላል ዴቭ እና ችግር የለውም ወደ ቤት እንሄድ፣ ይለዋል ማዘሯም አደይን ትላታለች፣ ልጄ አይዞሽ አንቺና ለምለም ስትታዩ ምንም ችግር ያሳለፋችሁ አትመስሉም፣ ግን በጣም ብዙ ችግርና መከራ አሳልፋችኋል። ወጣትነት ይሄ ነው። ከዚህ የበለጠን ፈተና ሊኖር ይችላል፣ ግን ጠንካራ መሆን አለባችሁ። እያለች ማዘሯ ተመክራቸዋለች። ዴቭ እና በረከትም ድንገት ይመጣሉ። እኔም ብልህ አንተ ነህ ዴቭ ማለት ትለዋለች ማዘሯ። ለምንድን ነው አደይን የምታስከፋት? ከዚህ በኋላ ግን ከፍቷት ባይ እኔ ልጅቷን ለሌላ ሰው አሳልፌ እድራታለሁ ትለዋለች። አላስከፋትም፣ አደይ እኔናንቺ እናውራ ይላታል። እና ደግሞ የቅርታ አንተ ሺ ጊዜ ይቅርታ ትላለህ። በዙሪያችን ያሉት ሰዎች በሙሉ ለኛ ጥሩ አመለካከት እንደሌላቸው ታውቃለህ። የሆነ ነገር በተፈጠረ ቁጥር እኔን ትናገረኛለህ፣ ለምን ትለዋለች። በቃ ይቅርታ፣ እኔ ባርኮት ጋር ደውለን ጠይቀነዋል፣ ባርኮት ይህን ነገር አላከም ይላታል። ይሄንን ማን ሊያደርግ ይችላል እያለ ወደ ቤትም ይሄዳሉ እነ ሌሊም ወደ ወደ ቅምጥል ቤት እየሄዱ ድንገት ዴቭ የእኔ ልብስ ቀይሬ ልምጣ በማለት ይገባል። በዛው አጋጣሚ ቲና በር ስትቆረቁርም ያገኛታል። የፍቅር እናትም ብቅ ትልና አሹ ቲናን እዚህ ቤት እንዳታስገባት ምን ፈልገሽ ነው ይላታል። ዴቭ እያለ እያለችም ትጠይቀዋለች። ዴቭም ይሄን ሲሰማ ምን ፈልገሽ መጣሽ ይላታል። አይ አደይ ስለሌለች ብቻሃን እንዳትሆኑ ብዬ ነው ትለዋለች። ይህን ሁሉ ያደረግሽው አንቺነሽ አይደለ በማለት ይጮህባታል። ምንም እንደማያውቅ ምኑን እያለች ትጮኋለች። ቲና ቤዛን ከዚህ በኋላ በቃ ስራሽን ጨርሰሻል፣ መሄድ እኮ ትቻያለሽ ትላታለች። ምን ማለት ነው እኔ እኮ ቤት የለኝም አልኩሽ ትላታለች። ኖረሽ አልኖረሽ አይመለከተኝም ትላታለች። ሴራዋንና ተንኮሏን ከሰራች በኋላ ዳይመንድም ቅምጥል እንዴት ናት እያለ ይጠይቃል። እንዴ አንተ ግን ማለት ነው ለምንድን ነው ለቅሶ ያልደረስከውም እያሉ ይጠይቁታል። እኔ ለቅሶ ቤት ሲሄድ በጣም ነው የሚጨንቀኝ እና ደግሞ ቅምጥል ስትወጣ እንደምታንጠባጥበኝ እርግጠኛ ነኝ ይላል። ይስቃሉ። እኔ የምልህ ዴቭ ምንድን ነው ለቅሶ ለመሄድ ልብሴ ልቀይር የምትለው? ሳስብህ ግን አመት አመቱ ድረሱ ብለህ የምትመለስ ትመስለኛለህ በዚህ አካሄድህ እያለ ሙድ ይይዝበታል። ፍቅርም ደከመኝ ወገቤን እግሬን ትላለች። ዛሬ ሮሚ የለችም ብላ እኔንና ፍቅርን ማሚ ስራ ስታሰራን ዋለች እያለች ለአሾ ትነግረዋለች። ሮታ ፍቅር ደግሞ እንዴ አሞኛል ብላ ሮማን ዝምብላ ትዞራለች ትላታለች። የፍቅር እናትም በሉ ልክ እንደዚህ ቁጭ ብላችሁ እንደምትፈላሰፉት አይደለም። እስኪ እዩት ምን ያክል ስራው እንደሚከብድ እና ደግሞ በዛ ላይ የእናንተን ጭቅጭቅ እንዴት እንደቻለች ትላቸዋለች። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጂሆም ኩኪንግን፣ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ።